ከፍተኛ ስራዬ ደግሞ በጣም በህይወቴ የሰራኋቸው ስራዎች የሚያዝናና ነው እና ለ15 ቀን ብቻ ነበር የቆየው መጀመሪያ አካባቢ ስንከፍት ያው ከጓደኞች ጋር ምግብ ልንበላ ልንዝናና ስንወጣ ሬስቶራንቶች ላይ የማየው ነገር ያው ብር እንከፍላለን በደንብ ስለዚህ እኔ ያንን ብር ለማግኘት እስኪ ሬስቶራንት ለምን አልከፍትም ብዬ ያው ምግብም መጠጥም ነው የሚሸጠው ና ጀመርኩኝ ማለት ነው። አሁንም እዚህም ቢዝነስ ላይ ኢንቴሪየሯን ጽድት ነው ያረኳት። ከዛ በኋላ ደግሞ ከጓደኞቼ ጋር ምንድን ያወራ ነው በቃ እቁብ የሚሰበሰብባት፣ እኛ ከስራ መልስ የምንሰበሰብባት ቤት ትሆናለች ምናም ብለን ነበር ያሰብነው። ከተሰራበት ቀን በላይ ቤቱ ሲሰራ የቆየው ሳይበልጥ አይቀርም። ኢንቴሪየሩን ሳሰራ ምናምን እና እንደዚህ ውጭው ላይ ግሪን አለው ምናምን። ገና ምግብ ራሱ አልጀመርኩም። ይሄ መጠጡ ነው መጀመሪያ የተጀመረው ማለት ነው። ምግብ የሚሰራ እኔ የምግብ ስራ ምናምን የኪችን ስራ አልወድም እና እንደዛ ምግቡን ብቻ ይዘው የሚገቡ ሰዎች ስላሉ እንደሱ አይነት ሰው እያፋለኩ ነበር ገና ማለት ነው። ከዚያ የመጀመሪያ ቀን ጓደኞቼ መጡ፣ በርዘግተን ቤቱ መረቅ ነው ምናምን ምናምንና ለካ ስናሰራ ምናምን የዛን ለትም ቤቱ አይነስቧል እና ደ ኔክስት ዴይ ስከፍት፣ ቤቱ ሞላ። በጣም ገበያ ነበረ ብር ነበረ ምናምን እና ሞር ትኩረት ያደረግ ነው። እንደውም ውስኪዎች እንዲሸጡ ምናምን ስለነበረ ይሄ ቢራውንም ውድ አድርገን ነበር የምንሸጠው አይደል፣ የሚገባውን ሰው ለመለየት የሚረብሽ ሰው እንዳይገባ ምናምን ከሚለው አንጻር ያው በሰዓቱ በነበረኝ እውቀት ከዛ ግን ጭራሽ እንዳሰብኩት አልሆነም። እሱ የመጀመሪያ ቀን ያው እሱንም ስራ ስጀምር ስራውን እስክ ለምደው ገቢውን ና ትርፍና ኪሳራውን እስካቅ ቤት ከፍቼ ለሰው አልሰጥም መቼም። ስለዚህ ቢያንስ ስራውን ማወቅ አለብኝ። አንድ ጠርሙስ ምን ያህል መሸጥ እንዳለበት ትርፉ ምን ያህል እንደሆነ ማወቅ ስላለብኝ ራሴ ነበርኩ ቁጭ ምለው። ያው አስተናጋጅ አለኝ፣ የፖሊሶች ስልክ አለኝ ምናምን እራሴ ነበርኩ የምቀመጠው። ስለዚህ አምሽቼ ስለማውጣ አሁንም በማታ ሌላ ቦታ ወደ ቤት መሄድ ከባድ ስለሆነ መኪናም ስለሌለኝ እዛው ባለአንድ መኝታ ተከራየው ስቱዲዮ እንኳን አልከራየው እንደሞኩና ባለአንድ መኝታ ተከራየው ና በቃ ፊት ለፊት ነው። እሱም ማታ አብረኝ ከምትሰራዋ ልጅ ጋር ሄድን ገባን፣ ስራ በጀመረ የመጀመሪያ ቀን ማለት ነው። ከዛ ገና አልተኛንም ልብሴን ቀያይሬ ምናምን ጩኸት ምናምን ተሰማ። ከዛ እንዴ ምንድን ነው ብለን ወጣን እና በረንዳ ላይ ጎረቤት እንዳለ ምናምን ወጥቷል እና ረ ምንድን ነው ምናምን ተፈጥሮ ነው ስንል እንዴ አንቺ ቤት እኮ የነበሩ ልጆች ናቸው ምናምን ተባልኩኝ። ለካ እኔ አላውቅም እንጂ ጎረቤቶቼ ያ ሱቄ የኔ እንደሆነ ምናምን ጎረቤቶቼ ኦሬዲ አውቀውኛል። ከዛ ለካ እኛ ጋር የቆዩ ልጆች ወጥተው ይጣላሉ። የሆነ የሰፈር ጸብ አለ እና በጣም በቃ በጣም ከፍተኛ ጸብ ነበረ ስሰማ በማግስቱም ያው እኛም ሴቶች ነን መውጣት አልወጣንም፣ ተመልሰን ወደ ቤት ነው የገባ ነው እና በጣም ደነገጥኩ። ይዛለት የሆነ እኔ ቤት ቆይተው እንደዛ መፈጠሩ ደበረኝ በጣም። ከዛ ያው በማግስቱም ተከፈተ ይመስለኛል። ሶስተኛው ቀን ላይ አካባቢ ደግሞ እኔ እዛ ባልኮኒው ጋር ነገር ነው መሆኑ፣ አስተናጋጇ አታስተናግድልኛለች፣ ጓደኞቼም ይመጣሉ ያስተናግዱልኛል ምናምንና። ብቻዬን አልሆንኩም ሙሉውን ጊዜ። ከዛ አንድ ሰው አስተናጋጅ ነው የመሰልኩት። ሂሳብ ቅድሚያ ነው የምንቀበለው፣ ከሆነ ሰዓት በኋላ እና የሰጠኝ ሂሳብና ይቀረኛል፣ አልተጠቀምኩም አለኝ ማለት ነው እዛ። አይ እንደዚህ እንደዚህ ነው ሂሳቡ፣ አሁን ጨርሰሃል አልኩትኝ፣ እና አስተናጋጅ ነው የመሰልኩት። በጣም ተከራከረኝ። ከዛ ሙሉ ብሩን አውጥቼ የሰጠሁት እና ድጋሚ እንዳትመጣ ሲፊት ምናምን አልኩኝ ማለት ነው። ከዛ የዛለትን ደበረኝ ከዛ ሌላ ሶስተኛ ነገር ደግሞ ምንደበረኝ ቀን አርፍጄ ነው የምነሳው እንደ ሰው ጠዋት ስራ ለመሄድ አይደለም የምነሳው ማታ አምሽቼ ስለሆነ ከስራ የምገባው ጠዋት አርፍጄ ነው የምነሳውና ትክክለኛ ስሜት ጥሩ ስሜት እየሰጠኝ አይደለም ለራሴ ና አይ በቃ ይህ ስራ አይሆንሽም አልኩኝ ራሴ አንደኛ ለዛ ቦታ የሚመጥን ትግስትም የለኝም ከዛ በኋላ በዚህ ሁኔታ ሳምንት ተሰራ መሰለኝ፣ ሰባት ቀን አካባቢ። በቃ ለደላሎች ወሰንኩኝ። አላስመረኩትም፣ ራሱ ያላስመረኩት ደግሞ ምግብ የሚሰራ ሰው እስካገኝ ነው። ምግብ የሚሰራ ሰው ባገኝ ድንኳን ጥዬ ምናምን አስመርቄ። የዛን ጊዜ ይሄ ማስመረቅ ምናምን በደንብ የተጀመረበት ጊዜ ነበረ። የምርቃት ቀን ራሱ ብዙ ብር ይሰበሰባል። እንደው ባያዋጣኝ እንኳን ይሄ ነገር አስመርቄ ቢሆን ዘጋለሁ ብዬ አስብ ነበርና እሱን እንኳን ማድረግ ሳልችል በቃ ነገሮች በጣም አስጠሉኝ፣ እና ለደላሎች ነገርኩኝ። በቃ ሙሉ እቃው ይሸጣል። እኔ አጋጣሚ ፕሮሰስ ነበረኝ የውጭ እናሱ መጣ አልኳቸው። ምክንያቱም ልትሸጡ ስትሉ ስራ እንደሌለው ቤት ነው የሚገመተው። ቤቱ ደግሞ በጣም ስራ ነበረው። እኔ ነኝ ስራውን ያላመንኩበት። ከዛ ሳምንት ነው የፈጀው ለመሸጥ፣ ሳምንት ነው የፈጀው። ካወጣውት ወጪ አንድ ብር አልቀነስኩም። ብቻ ያወጣውበት እጅ ይግባ አትሊስት ብዬ መክፈቻ ይዤ አልወጣውም። ሙሉ እቃ ተሸጠ በ15 ቀን ተገላገልኩት ያን ስራ ማለት ነው። ሰባተኛ ስራዬ ደግሞ የነበረው በቃ በጣም መሮኛል። በነገራችን ላይ ግን ሁሌ ደግሞ አዲስ ነገር ለመጀመር ምንም አይመስለኝም ማለት እንዲህ ተሰብሬ አልቀርም። ከዛ አባቴም ሁሌ በአንዱ ትተኮሻለሽ ምናምን ነው የሚለኝ እና ወደ ሰፈር አካባቢ ጠጋልኩኝ እና ምክንያቱም አቅሜም በጣም እንትን እያለ ነው ቤት ተከራይቼ ምናምን አልችልም። ስለዚህ ወደ ሰፈር ወደ ፋዘር ሰፈር አካባቢ ጠጋልኩኝና ና ምግብ ቤት ከፈትኩኝ ወተትም አብሮ ይሸጥ ነበረ። ከዛ ጥሩ ነበር እሱ እሱ ጥሩ ነበር። በኪሳራም አይደለም የተዘጋው፣ ግን እሱ ደግሞ ችግሩ ምን ነበር እኔ የምፈልገው አይነት ገቢ አይሰጠኝም ነበረ ያው በደንብ እስኪለምድ እሱን በኋላ መጣላችኋለሁ። ዋናውን ይሄ ማጠቃለያውን በኋላ መጣላችኋለሁ። ና የሚገርማችሁ እሱን ስሰራ ደግሞ ሰራተኞች ተመላላሽ ስለነበሩ በጣም ያስቸግሩኝ ነበር። ጠዋት ስራ ከፍተን ምናምን ወይ ይቀራሉ። ስለዚህ ኪችን ራሴ መግባት ይኖርብኛል ምናምን። ለባል ቀን ለፋሲካ በሌሊት ገብቼ ምክንያቱም አካባቢው ሙስሊሞች ምናምን አሉ ስራ ላይ ምናምን እና በደንብ ይሸጣል። ወተቱም ምግቡም ይሸጣል። ቁርስ ላይ በተለይ ከባድ መኪኖች የሚቆሙበት ቦታ ነው ምናምን። ና ለፋሲካ ወጥቼ ጠርጌ ቤቴን አዝድቼ ወልውዬ ቁርስ በደንብ ሰርቼ በቃ ምሳ ሰዓት ላይ ዘግቼ ገባው የቁርስ ስራ ነበር። በጣም አሪፍ። ና የሚገርማችሁ ጎረቤቶች ያሉ ጎማ መሸጫ፣ ፋርማሲ ምናምን የተለያዩ አሉ። ና ፊት ለፊት ደግሞ ኤክስካቫተር ሎደር ምናምን ይቆማል። ና እዛ ጋር የአባቴ ኤክስካቫተር ሎደር ምናምን ይቆማል ፊት ለፊቴ ማለት ነው። እና እኔ ለጎረቤቶቼ አልናገርም የማልጅ እንደሆንኩ። አባቴ አጋጣሚ ቢሮ እዛ አካባቢ ስለነበር በጣም ይታወቃል። እና እኔ የምፈልገው አንገቴን ደፍቼ መስራት ነው፣ ማለት የከሪ ልጅ ምናምን እንዲባል አልፈልግም። ከዛ በኋላ ቀስ በቀስ ነው እዛ ጋ የሚቆሙት እነዚህ የሎደርም ኤክስካቫተርም ሹፌሮች እየመጡ ሰላም ሲሉኝ ሲያናግሩኝ ጎማ ምናምን ከዛ ሲገዛ ምናምን እንዴ የከሌ ልጅናት ምናምን መባል ተጀመረ። እና በቃ ሰዎች ይገርማቸው ነበር፣ እንዴት እንደዚህ ወርደሽ እንደዚህ ትሰሪያለሽ ምናምን ይሉ ነበር። ግን እኔ ማለት እቤት ውስጥ ስድስት ነን። አባት የሚችለውን ያህል ሞክሯል እኔ ላይ እና ከእኔም በኋላ ልጆች አሉ። ስለዚህ እነሱም ላይ መስራት አለበት። እኔ የተሰጠኝ እድል በአግባቡ ካልተጠቀምኩት ከከሰርኩበት ምን ሊያደርገኝ ይችላል አባቴ ብዬ ነው የማስበው። እና ብዙዎች ይሄ ሊጠቅማችሁ ይችላል ብዬ ነው ብዙዎች የደህና ቤተሰብ ልጅ ነን ወይም ወንድ ምህት ነን ብለው አስበው ብዙ ስራ ከመስራት ወደኋላ ይላሉ። ግን አይደለም፣ የቤተሰብ የቤተሰብ ነው። ሰው ራሱ ለፍቶ የሚያገኘው ነገር ነው ደስታም ያለው እና ያው ይሄንን ትማራላችሁ ብዬ ነው ይህን ነገርኳችሁ። ይሄ ስራ እየሰራው ጎን ለጎን ስለ ቢትኮይን ሰማሁኝ ስለ ቢትኮይን ማይኒንግ ምናምን ሰማሁኝ። ና እጄ ላይ የተወሰነ ብር ነበረ ሚቲንጋቸውን እየሄድኩ መካፈል ጀመርኩ። ኤ ደብሊው ኤስ ማይኒንግ ይባል ነበር። ያው ብዙ የተበላችሁ ሰዎች ልትኖሩ ትችላላችሁ። እኔንም ካያችሁ ታስታውሱኛላችሁ። ምክንያቱም ሴት ኢንቨስተር ትልቅ ኢንቨስት ያደረገች ምናምን ተብሎ እነዚህ ዊትነስ ለመሆንም የተለያየ ንግግር አደረግ ነበር ኢንቨስት ከማድረጌ በፊት ያው ለማመዛዘን ሞክር ያለ ግን በቃ አምኝ ያለ ያለውን ነገር እና ብዙ ሰው ልምዱን ያካፍላችኋል ምናምን። ይመስለኛል መቶ አርባ ምናምን ሺ ብር ኢንቨስት አረኩኝ። ከዛ ግን ምንድን ነው እንትን ነው እንዴት ነው ከስራችሁ፣ ሰው ስታስገቡም እየተጠቀማችሁ ትመጣላችሁ። ቢትኮይናችሁ ራሱ ደግሞ ደብል ያደረጋል ነገር ማይን እያረገ ምናምን መሰለኝ አይዲያ እርግጠኛም ባልሆን ስለዚህ ምን አረኩ? በመቶ አርባ ምናምን ሺውን ሶስት ቦታ ቆረጥኩትና ሶስት ቦታ አካፍየው አንዱን ሼር በአንድ ሰው ስም ከተትኩት። ከዛ ሁለቱን ግን በራሴ ስር ስለከተትኩት የራሴን ኮሚሽን ወዲያው ሳገኝ አርባ ምናምን ሺ ብር አገኘው። ስለዚህ መቶ ሺ ብር ነው የቀረው ማለት ነው። ያው እንደ ስራ እንደ ሂሳቡ ሲሰራ አርባ አራት ሺ ብሬን ወዲያው ወደ ብርነት ቀይረዋሉ። ከዛ በኋላ በቃ ጥሩ እየሆነ እኔም እዛው ከእነሱ ጋር እየሰራው ምናምን የሆነ ቀን ቅዳሜ ቅዳሜ ነው የምንሰበሰበው። ስንሄድ የሆነ ቪዲዮ አሳዩን እና እንደ ዶክመንተሪ አይነት ነገር ማይኒንግ ፋርሙ ተቃጠለ ተባለን እና አውስትራሊያ ነው የሚገኘው። እዚህ ንግድ ፍቃድ የላቸውም ምናምን፣ ዱባይ ላይ አሉ ይባላል። ግን ዱባይ ሄደን ወይ አውስትራሊያ ሄደን አንከሳቸው። ስለዚህ በቃ ተበላን። ብዙ ሰዎች ነበርን በቃ እስካሁን እኔ ምን ላይ እንደደረሰ አላቅም። እዛ ላይ አውቃቸው የነበሩ ሰዎች ግን አሁን ኢት ኬር ነው ምናምን የሚባል እንደዚሁ አይነት ነገር መሰለኝ ከቢትኮይንም ጋር ባይገናኝ እቃ ሽያጭ ላይ ነገር መሰለኝ እንድገባ አሁንም ድረስ ያናግሩኛል። ና ረተውኝ ምናምን ነው የምላቸው። ና ያም በዚህ መልኩ መቶ ሺህ ብሬን ተበልቼ አለፈ። ስለዚህ ምግብ ቤቴ ብቻውን ደግሞ ያን ያህል ደስተኛ ስላላረገኝ ያው የትራንስፖርት የሜትር ታክሲ ስራውን ለመጀመሪያ ጊዜ ተቀላቀልኩ፣ እስካሁን አለው ማለት ነው። እዚህ ስራ ላይ እግዚአብሔር ይመስገን ጥሩን የሆነልኝ ጥሩ ያን ውለንላችሁ፣ ቤተሰባችሁ በዛ ምክንያት ህይወቱን ያጣ ካልጉዳት የደረሰባችሁ መክፈል አቅታችሁ እዳችሁን መኪና የሸጣችሁ ብዙ መጥፎ ነገር የገጠማችሁ ሰዎች እንዳላችሁ አንደርስታንድ አረጋለሁ። በዚህ ስራ ግን ማይዋሻው ነገር ደግሞ ብዙዎች ቤተሰባቸው የሚያስተዳድሩበት ስራ ነው። እኔ ከነዛ ውስጥ ነኝ። እግዚአብሔር ፈቅዶና ጥሩ እየሰራው ነው አሁንም፣ ከዚህ በፊትም ጥሩ የሰራሁበት የተቀየርኩበት ስራ ነው። ስለዚህ አሁን ስናጠቃልለው የሚያስተምረን ነገር ይኖራል አይደለ? ያላችሁኝ ይህን ቪዲዮ እንድሰራ እኔ የተማርኩትን ነገር ልንገራችሁ። ስለዚህ የመጀመሪያ አሁን ስራ ለሚጀምር ሰው መመክረው፣ በተለይ ሴቶች ስራ ለመጀመር በጣም ጉጉታለን። ባለትዳር ከሆንን ይሄ ልክ አራስነትን ካየን በኋላ ወዲያው ተነስተን የሆነ ስራ መጀመር እንፈልጋለን። ተመርቀንም ስንወጣ ሊሆን ይችላል፣ ብቻ አግብተንም ከመውለዳችን በፊት ሊሆን ይችላል። ስራ የመጀመርና የሆነ ጉጉት አለን። ካፒታሉን ካገኘን ቶሎ ሮጦ የሆነ ስራ መጀመር እንፈልጋለን። ግን ገንዘብ ስላለ ብቻ ቢዝነስ አይጀመርም። እኔ አሁን ወደ ስራ ስገባ የብር ችግር አልነበረብኝም። አባቴ በጣም ሰፖርት ያደረገኝ ነበር ስለማልጠረው ነው እንጂ ብሩን፣ በዛ ጊዜ ትልቅ ብር ነበር የመደበል። ግን ምንም ላረግበት አልቻልኩም። በዛ ሁሉ ብር ባክኖን የቀረው የተለያየ የስራ በማሞከር ውስጥ ማለት ነው። ስለዚህ ስራ ከመጀመር በፊት እንዴት ነው መስራት በምታስቡበት ፊልድ ተቀጥሮ መስራት ጥሩ ነው ብዬ አስባለሁ አሁን ላይ እንዳልኳችሁ ይሄ ለሁሉም ሰው ይሰራል ማለት አይደለም። እኔ ግን የራሴን ልምድ ነው የምነግራችሁ። ለምሳሌ አንድ ጥፍር ወይ የተለያየ የውበት ስራ ሊሆን ይችላል። የተማረች ሴት አሁን ከዚህ ጀመርኩላችሁ። አሁን ላይ በብዛት ቢዩቲ ኢንዱስትሪው ላይ ሴቶች የመግባት እድሉ የሰፋ ነው ብዬ ነው በምሳሌ ሲሆን ሞር ይገባቸዋል ብዬ ነው። አንድ ጥፍር መስራት የተማረች ሴት ሜካፕ መስራት የተማረች ሴት ቀጥታ የራሷ ከምትከፍት ይልቅ ብርም ቢኖራት ተቀጥራ ብትሰራ ደንበኛ ብቲስ በቃ በትዕግስት ቅጥር፣ ቀላል ነገር ላይሆን ይችላል። በተለይ የራሳችሁ ካፒታል ኖሯችሁ ከባድ ነው፣ ግን ምንም አይደል። ከስሮ ከመዝጋት ሱቅ ብራችሁን፣ ከማባከን እኔ እዚ ሀገር ላይ ማያ ከስር ስራ የሚመስለኝ ሱቅ ማከራየት ነው። ነጋዴ እየገባ እየከሰረ ከሆነውም ይቀጥላል፣ ካልሆነውም እየሞከረ ይወጣል። በየጊዜው ይከራያል ይባላልና፣ ከዛ ደግሞ የሆነ ሰ ይገባል፣ ከዛ ደግሞ ይከራያል ይባላልና ሰው በቃ በመሞከር ውስጥ ነው፣ ብዙ ሰው። ስለዚህ ለሴቶች የምመክረው በተለይ ለሴቶች ቀድሞ ተቀጥሮ ማየት፣ ከዛ ደንበኛ ይዞ ወጥቶ፣ በቃ ምንም ስራው ምንም ማርኬቲንግም አይፈልግም ቀጥታ ደንበኛ አላችሁ፣ ቤት አለ፣ በቃ ወደ ስራ ነው የምትገቡት። እና እንደዛ ብታደርጉ፣ ፕላስ ደግሞ አንድን ስራ አምናችሁበት ከጀመራችሁ በኋላ ትዕግስት ብታደርጉ፣ ያ ቢዝነስ በአንዴ አያድግም እና እስኪያድግ ድረስ ብትታገሱት፣ ስድስት ወር፣ አንድ አመት ማለት። በጣም ኔጌቲቭ ከሆነ ታገሱ ለማለት አይደለም፣ ግን የተወሰነ ራሱን እየቻለ ከሆነ ትግስት ብታደርጉ፣ እንደኔ ችኩል ባትሆኑ ጥሩ ነው ብዬ አስባለሁ። ለምሳሌ እኔ ህትመት ስራው ላይ በኪሳራም ቢሆን ትንሽ ብቆይ ኖሮ ነገሮች ደግሞ መልሶ ሲረጋጉ፣ ሀገሪቷ ስትረጋጋ ምናምን ጥሩ ይሆንልኝ ነበረ እና እሱ ይቆጨኛል። ከዘጓቸው ስራዎች ውስጥ አንድ ከዘጋችሁ በኋላ ተመልሳችሁ እዛ ውስጥ መግባት ደግሞ ሞራሉም አይኖርም፣ ይደብራል። እንዳዲስ ነው ሁሉን ነገር መስራት። ኮኔክሽናችሁን አታችሁ ድጋሚ እሱን ኮኔክሽን መፍጠር፣ ብቻ ጥሩ ስሜት አይሰጠኝም ለእኔ። ለዛም ነው ተመልሼ ያልገባሁት። ሌላው ደግሞ ያው እኔን በጣም ሲያስቸግረኝ የነበረ ነገር ነው ገቢያችሁንና ወጪያችሁን ማመጣጠን ነው። እኔ ብዙ ጊዜ ከገቢ ወጪ ይበልጥ ነበር አባቴ ቤት የኖርኩበት መንገድ ለደቂቃም እንዲጎልብኝ አልፈልግም። ከዛ ዝቅ ብዬ በፍጹም መኖር አልፈልግም እና በዛ ውስጥ በቃ ሊመጣጠንልኝ አልቻለም። እና በተቻለ መጠን ዝቅም ከፍም ማለትን መልመር ጥሩ ነው። እኔ በስራ ጉዳይ ዝቅ ብሎ መስራት ምናምን ችግር የለብኝም፣ ግን ዝቅ ብሎ ይሄ መኖርን በቃ ጭራሽ ማለት የማልቀበለው ነገር ነው። ስቲል አሁን እኔ አንዳንድ ብሎጎች ስሰራ እየተዝናናው ወይ የሆነ ነገር ምናምን እንደዚህ ታክሲ ሰርተሽ እንደዚህ ያዋጣል ምናምን ይለኛል ሰው። ግን እስከ ኖርኩ እስከሰራው ድረስ የሚያስደስተኝን ላይፍ መኖር ነው መመርጠው። ማለት አንድ አባባል አለ እንደውም እንደ አህያ ስራ ነው እንደ ንጉስ ኖር ነው እንዴት ነው። እና እንደዛ ነው እኔ መኖር ማስበው። አይሆፕ ይረዳችኋል ብዬ አስባለው እስካሁን ያወራኋችሁ ነገር ሌላው የመጨረሻው ደግሞ ቢዝነስ ስትጀምሩ ጓደኞቻችሁን ዙሪያችሁ ያለን ሰው ሰፖርት አጠብቁ። በቃ በየትኛውን ፊልድ እራሳችሁንና አዳዲስ ሰው ቢዝነሳችሁ ራሱ ሰውን የሚጠራ ስራችሁ፣ ሰውን የሚጠራ ለማድረግ ሞክሩ እንጂ ጭራሽ ዙሪያችሁ ያሉ ሰዎችን ተማምናችሁ ተስፋ አድርጋችሁ እነሱ ሞቅ ሞቅ ያደርጉልኛል እነሱ እየመጡ እኔ ጋ ይሰራሉ ምናም የሚሉ ነገሮችን ከጭንቅላታችሁ አውጥታችሁ ወደ ስራ ገቡ። እንግዲህ በምትገቡበት ስራ ጥሩ ነገር እንዲገጥማችሁ እመኝላችኋለሁ። እንደኔ የኪሳራ ዘመን እንደማታሳልፉ ተስፋ አድርጋለሁ። እግዚአብሔር ይመስገን እኔ አሁን የሜትር ታክሲ ስራ ጥሩ ሆኖልኝ እሱን እየሰራው እገኛለሁ። ቲክቶክም እንደምታዩት እየሞካከርኩ ነው። አሁን ደግሞ ወደ ዩቲብ መጥቻለሁ። ስለዚህ እዚህ ቻናል ላይ የሚተላለፉ ፕሮግራሞች ደግሞ ይጠቅመኛል ብላችሁ ካሰባችሁ ሰብስክራይብ፣ ታሪኮቹ ደግሞ ለሌላ ሰዎች ቢደርሱ ያስተምራሉ ብላችሁ ካሰባችሁ ሼር፣ ላይክ በማድረግ ቤተሰብ ልትሆኑ ትችላላችሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ።